ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አር ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የኢትዮጵያን ሰላም የሚያናጋው ስድሳ በመቶ የኢትዮጵያ ሀብታም ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። አትሌት ገለቴ ቡርቃ በትዳር አጋሯ ተበደልኩ ማለቷን ተከትሎ የቀድሞ ባለቤቷ ታሰር የተባለው ሐሰት ነው ተባለ። ከነ ዶክተር ደብረጽዮን የተረፈውን ታጣቂ የዛው ጫካ የገቡ ጄነራል መኖራቸው ተሰማ። ከውጭ የኡጋንዳ መንግስት ለኤርትራ ዜጎች ጥገኝነት አመልካቾች ፈቃድ መስጠት ከልክ ያለው። ዓለም ሩሲያ በዩክሬን መዲና ኬቭ እንዲሁም በኦዴሳ በሚገኝ ሆስፒታል ላይ ከፍተኛ የተባለ የድሮን ጥቃት ማድረሷ ተሰማ። ለሎስ አንጀለስ ተቃውሞ ተጨማሪ ሁለት ሺህ የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገለጹ። የተወደዳቸው ቤተሰቦቻችን እዮብ ደመቀ፣ እስከ ዜና ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በኢትዮጵያና ደቡብ ሱዳን ድንበር ላይ ባለው ግጭት ሳቢያ መኖሪያቸው በመፍረሱ ነዋሪዎች መፈናቀላቸው ተገለጸ። ኢትዮጵያና ደቡብ ሱዳን ድንበር ላይ ባለው ግጭት ሳቢያ የደቡብ ሱዳን አዋሳኝ በሆነው በኑዌር ዞን የሚገኙ ነዋሪዎች መፈናቀላቸው የተገለጸ ሲሆን በዚህም በተለይም ሴቶችና ህፃናት ችግር ላይ መሆናቸውን የጋምቤላ ክልል ሴቶችና ማህበራዊ ጉዳይ ቢሮ አስታውቋል። በቢሮው የሴቶችና ህፃናት ዘርፍ ምክትል ኃላፊ ኦላንግ ጋች በአካባቢው ባለው አለመረጋጋት ምክንያት በአሁኑ ወቅት ምንም አይነት ስራ እየተሰራ አለመሆኑን ተናግረዋል። በዚህም በተለይም በድንበሩ አቅራቢያ የሚገኙ ቀበሌዎች በሙሉ በመፍረሳቸው ለመፈናቀላቸው ምክንያት መሆኑን ገልጸው ሴቶችና ህፃናት የጥቃቱ ሰለባ እንዳይሆኑ ወደ ተሻለና በአቅራቢያቸው በሚገኝ ወረዳ እንዲኖሩ መደረጉን ጠቅሰዋል። ኦላንግ ጋች ተፈናቃዮቹን ልብስና ሌሎች ንብረቶቻቸውን ለማግኘት አለመቻላቸውን የገለጹት ምክትል ኃላፊዋ በአሁኑ ሰዓት ክልሉ የምግብ ድጋፍ ብቻ እያደረገላቸው ሲሆን ክልሉ እያደረገ ያለው ድጋፍ በቂ ባለመሆኑ በፌዴራል ደረጃ ጉዳዩ ትኩረት ተሰጥቶት ዜጎች የሚረዱበት አግባብ እንዲኖር ጠይቀዋል። በተደጋጋሚ የኢትዮጵያን ድንበር በመጣስ ጥቃት ሲያደርሱ የሚስተዋሉት የደቡብ ሱዳን ሙርሌ ጎሳ አባላት በቅርቡም በሌላኛው የክልሉ አዋሳኝ ቦታ በአኝዋሀት ዞን ከዲማ ከተማ ወደ ጎግ ወረዳ በሚጓዝ የህዝብ አውቶቡስ ላይ በፈጸሙት ጥቃት ንጹሃን ዜጎች መገደላቸው ይታወሳል። ይህን ድርጊት ለማስቀረት ሲባልም ባሳለፍነው አርብ ግንቦት 29 2017 ዓ ም የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌደራል ፖሊስ የከፍተኛ ስራ ኃላፊዎች፣ የጋምቤላ ክልል የጸጥታ አካላት እንዲሁም የአኝዋ ዞን ዋና አስተዳዳሪ እና ሌሎች ባለድርሻ አካላት በኢትዮጵያና ደቡብ ሱዳን አዋሳኝ ቦታ ላይ በመገናኘት ከደቡብ ሱዳን ከፍተኛ የጦር መኮንኖች ጋር ውይይት ማካሄዳቸውን እና በውይይቱም የሁለቱ ሀገራት የድንበር ደህንነት ማጠናከርን ጨምሮ በቀጣናው የሚፈጠሩ የሞርሌ ጎሳ ድንበር ዘለል ጥቃቶችን በጋራ ለመከላከል መስማማታቸውን ዘግበን እንደነበር አይዘነጋም። በአማራ ክልል ካለው ግጭት ጋር በተያያዘ በሚፈጸመው ፆታዊ ጥቃቶች አብዛኛውን ሴቶች ችግር እየደረሰባቸው መሆኑን የክልሉ ሴቶች ማህበራት ፌዴሬሽን አስታወቀ። የክልሉ የተለያዩ አካባቢዎች ላይ በሚስተዋሉ ግጭቶች ሳቢያ በሴቶች ላይ የሚፈጸመው ጥቃቶች መጨመራቸውን የክልሉ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ እንዲሁም የሰብዓዊ መብት ተሟጋጅ ተቋማት ሲገልጹ ይደመጣል። የአማራ ክልል ሴቶች ማህበራት ፌዴሬሽን የተለያዩ ችግሮች ሲፈጠሩ ቀዳሚ ተጎጂዎች ሴቶችና ህጻናት መሆናቸውን የገለጸ ሲሆን በክልሉ ፆታዊ ጥቃት የደረሰባቸውን ሴቶች የህክምና አገልግሎት፣ የስነ ልቦናና የገንዘብ ድጋፍ እያደረገ መሆኑን ገልጿል። ፌዴሬሽኑ በስሩ አጠቃላይ ሰባት ማህበራትን ያቀፈ መሆኑን የተነሳ ሲሆን ከ1.98 ሚሊዮን በላይ አባል ያላቸውን የሴት አደረጃጀቶችን በአባልነት ማቀፍ ሆነና የተቋቋመበት ዋነኛ ዓላማም የሴቶችን ሁለንተናዊ ደህንነት ማስጠበቅ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ ተጠቃሚ ማድረግ መሆኑ ተመላክቷል። ነገር ግን የሴቶችን ሁለንተናዊ ደህንነት ለማስጠበቅ ሰላም ሊረጋገጥ ይገባል የተባለ ሲሆን አሁን በክልሉ ባለው ሁኔታ የመጀመሪያ ተጠቂዎች ሴቶች፣ ህፃናት፣ አረጋውያን እና አካል ጉዳተኞች ናቸው ተብሏል። በክልሉ ዘላቂ የሆነ ሰላም ሊያመጡ የሚችሉ ስራዎችን ፌዴሬሽኑ እየሰራ መሆኑ ተገልጿል። በሴቶች ላይ የሚከሰቱ ችግሮችን ቅድመ መከላከል ስራና ችግሩ ከደረሰ በኋላም ፍትህ የሚገኝበትን መንገድ መኖሩ ተመልክቶ፣ በተለይም ግጭት ባለበት ቦታ ላይ ጾታዊ ጥቃት የሚፈጸምባቸው ሴቶች ላይ ችግሩ የከፋ መሆኑን የፌዴሬሽኑ ምክትል ፕሬዝደንት ንጹህ ሽፈራው እነገሩ ሲል አህዱ ዘግቧል። ኢትዮጵያን ሰላም የሚያናጋው ስልሳ በመቶ የኢትዮጵያ ሀብታም ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ ይህንን ያሉት ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ውይይት አድርገው በነበረበት ወቅት ነው እየቀለባችሁ ፋይናንስ እያደረጋችሁ እኔን መልሳችሁ ሰላም ብትሉኝ አይሆንም ሲሉ በውይይቱ ላይ ሀሳባቸውን ያነሱት ጠቅላይ ሚኒስትሩ ሰላም ከፈለጋችሁ ፋይናንስ አታድርጉ ብለዋል ባለሀብቶች የሰላም ችግር በስራቸው ላይ እንቅፋት መሆኑን ማንሳታቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ በሰጡት ማብራሪያ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ ከማሳሰባቸውም በላይ ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ፣ መቀለብ አቆመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸው አስገንዝበዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም፣ እንቀበላለን። እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው ሲሉ ተናግረዋል። ህግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን ሲሉም አክለዋል። ተቃዋሚዎችም ሆኑ ባለሀብቶች ሰላምን የማረጋገጥ ግዴታ የመንግስት ብቻ አድርገው በመውሰድ ከኃላፊነት መሸሽ ተገቢ አይደለም ብለዋል። በዚሁ የውይይት መድረክ መንግስት ኮንትሮባንድን እና ህገወጥ መሳሪያ ዝውውርን ለመቆጣጠር ባዘጋጃቸው የፍተሻ ኬላዎች የኮቴል እያሉ ገንዘብ የሚጠይቁ አካላት አሉ የተባለ ሲሆን ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ እነዚህ የፍተሻ ኬላዎች የማይኖሩ ከሆነ ህገወጥ የጦር መሳሪያዎች እየገባ የሰዎችን ህይወት እንደሚቀጥፍ ተናግረዋል። ነገር ግን አሉ ጠቅላይ ሚኒስትሩ ነገር ግን ገንዘብ ሳይጠየቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራል ሲሉ ምላሽ መስጠታቸውን ከጠቅላይ ሚኒስትር ጽህፈት ቤት ያገኘነው መረጃ አመላክቷል። በዚች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለበያዝ ማለም ማብቃት አለበት ሲሉ አቶ ጌታቸው ረዳ ተናገሩ። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሬንና ሕዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቹልኝ ፈድ ጠቅላይ ሚኒስትርን አመሰግናለሁ ሲሉ የተናገሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ቲቪስ ከተባለ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው። ከዘጠና ደቂቃ በላይ በፈጀው ቃለ ምልልስ በቅርቡ በፌዴራል መንግስት ለተሰጣቸው ኃላፊነት ስለ ትግራዩ ጦርነትና ጦርነቱ በፕሪቶሪያዊ ሰላም ስምምነት ካቆመ በኋላ በክልሉ ጊዜ አስተዳደር የነበራቸው የፕሬዝደንት ሀነት ኃላፊነትን አስመልክተው ተናግረዋል። የአፍሪካ ቀንድ ሰላም መሆን ከቀጣናው አልፎ ለኢትዮጵያ እፎይታ ይሰጣል ያሉት ጌታቸው ዳግም ግጭት እንዳይቀሰቀስ የተቻላቸውን ሁሉ እንደሚሰሩና አሁን በተሰጣቸው የኃላፊነት ቦታ በአፍሪካ ቀንድ ዘላቂ ሰላም እንዲወር አሟጥጬ እንድሰራ ከፍተኛ ድል ይፈጥረልኛል ብለዋል። ከአሁን በፊት ግጭት እንዲፈጠር የነበረኝን ሚና ይበቃል፣ አሁን በተመደብኩበት ቦታ በትግራይ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋት ለማካካስ እሰራለሁ ሲሉ ጌታቸው አክለዋል። አያይዘውም ወደ ሱዳን ስላደረጉት የመጀመሪያ ጉብኝት ሲጠቅሱ የፌዴራል መንግስት በቅርቡ የሰጠኝ ኃላፊነትን በመወከል የመጀመሪያ ሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተብዣል። ጉብኝቱም ውጤታማ ነበር ካሉ በኋላ የጠቅላይ ሚኒስትሩ የሰላም መልእክት ለአልብርሃን እና እንዲሁም ለሌሎች አመራሮች አድርሰናል ብለዋል። በሰሜንና ደቡብ ሱዳን የሚታየው የሰላም እጦት እንዲያበቃ ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸው ልባዊ ፍላጎት ለከፍተኛ አመራሮች አድርሰናል ያሉት ጌታቸው መገዳደል እንዲያቆሙ መክረናል። ግጭት በማስወገድ የሀሳብ ልዩነት በሰላማዊ መንገድ በጠረጴዛ ማራመድና ማስተናገድ እንደሚቻል፣ ለአገርና ለህዝብ መስራት እንደሚቻልም የአገራችንን ልምድ እንደጠቀሱላቸው እና ከትግራዩ ግጭትና የግጭት አፈታት ትምህርት እንዲወስዱ ነግረናቸዋል ብለዋል። በዚሁ ቃለምልልሳቸው ምልልሳቸው በምሳሌነት ያነሱት ጆሴፍ ስታሊን፣ አንድ ሰው ከገደልክ ወንጀል ነው፣ ሁለት ሰው ከገደልክ ወንጀል ነው፣ ሚሊዮን ሰው ከገደልክ ግን ቁጥር ነው ይላል። ፖለቲከኞች ለሰው ህይወት ዋጋ መስጠት አለባቸው። በወጣቶች ደም መነገድ ማብቃት አለበት የሚል መልእክት አስተላልፈናል ብለዋል። ተያዘ። ዜና የህወሓት አመራር ዘጠና ዘጠኝ ነጥብ ዘጠና ዘጠኝ በመቶ ጥፋት ገና አልተጋለጠም ያሉት ሚኒስትሩ ጌታቸው ረዳ ስለ ትግራይ ፖለቲካ ተጠይቀው ሲመልሱም ስልጣን እኔ ከያዝኩት ቅዱስ ነው፣ ሌላ ከያዘው እርኩስ ነው የሚለው የፖለቲከኞች የእብደት አካሄድ መገራት እና መቆም ያለበት ሲሆን በዚች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ብለዋል። የትግራይ ጦርነት ለክልሉም ሆነ ለሀገሪቱም እንዲሁም ለአህጉራችን ትልቅ ትምህርት መሆን እንደሚገባ አንስተው ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር አለመኖሩም አውስተዋል። የትግራይ ፕሬዚደንት ሆኜ በሁኔታዎች አለመመቻቸት መስራት እያለብኝ ያልሰራሁት ብዙ ነው ሲሉ ያለፈውን አስታውሰው አሁን ትግራይ ተመልሼ መስራት መቀሌ መኖርን ነው የምፈልገው ከማለታቸው በላይ የትግራይ ህዝብ ሰላምና ደህንነት እንዲጠበቅ አቅሜን አሟት ይጀሰላሉ ሲሉ ተናግረዋል። ወደ ህዋት ከፍተኛ የአመራርነት ቦታ የጠቆመኝና ያመጣኝ ስብሃት ነጋ ነው ሲሉ የትናንቱን ወደ አመራርነት የመጡበትን አጋጣሚ ያስታወሱት ጌታቸው አንዳንድ የፖለቲካ ክፋቶችንም ከስብሃት ነጋ ነው የተማርኩት ብለዋል። አሁን ያለው የህዋት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱን እንደ ሙያ ፕሮፌሽን፣ የወሰደና የቆጠረ የደረቀ አመራር ነው ሲሉ ነው ከሳቸውና ህወሓት 300 ሺህ አባላት ያሉት በአመራር ግን እየታደለ አይደለም በማለት አለመታደሩ ሲያብራሩ የህወሓት አመራር ብቃት የለውም መቀየር አለበት ምክንያቱም እይህ ነው የሚባል የለውጥ ስትራቴጂ የለውም ካሉ በኋላ የህወሓት አመራር ሙሉ በሙሉ ከትግራይ ህዝብ ጫንቃ መውረድ አለበት የትግራይ ህዝብ በማስያዝ መቋመር ይብቃ ይህ እስኪቀየር ደግሞ ያለመታገድ እታገላለሁ ብለዋል ሰሞኑን በማህበራዊ ሚዲያ ብቻ ሳይሆን በህዝብ ብዙሃን መገናኛዎች መነጋገሪያ የሆነችው አትሌት ገለቴ ቡርቃ በትዳር አጋሯ ተበደልኩ ያለችውን በደል እየሰማ ሁሉ የራሱን በያኔ ሲያሳርፍ ተስተውሏል። አትሌቲክስ ፌዴሬሽንን ጨምሮ ተቋማትና የተቋማት የስራ ኃላፊዎችም ሀሳባቸውን ሰንዝረዋል። ይህንን ተከትሎ በዳይ ነው ተብሎ በግል ተበዳይ ነኝ ባለችው አትሌት ገለቴ ቡርቃ ስሙ የተነሳው የቀድሞ ባለቤቷ በፖሊስ ቁጥጥር ስር ውሏል ተብሎ በማህበራዊ ሚዲያዎች ላይ የተሰራጨው መረጃ መታየት ቻለ። ከሰኔ 3 ቀን ማምሻ አነስቶ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው በሰፊው ቢሰራጩም ይህን ስርጭት ተከትሎ በአንድ መኪና የኋላ ወንበር ላይ ከወገብ በላይ ራቁቱን የተቀመጠ ሰው ምስል በማስደገፍ ሊያመልጥ ሲል ይዞት ከነበረው ሽጉጥ ጋር ተያያዘ ሲባልም ነበር ነው። የተባለው ሰው ተያዘ ወይ ብዬ የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰን ጠይቄ፣ ብዙ ሰው ያወራል የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽ ሰጡኝ ሲል ትግባ ዘግቧል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አለመያዙንና በፖሊስ ቁጥጥር ስር አይደለም ሲሉ ነግረውኛል ብሏል። ከዚህ ዘገባ በኋላ ይህን ዜና አጠናክረን ወደ ስቱዲዮ ለንገባ ስንል ኮማንደር ማርቆስ እጅ ስልክ ላይ ደውለን የነበረ ቢሆንም ስልካቸው አይመልስም ነገር ግን አንድ ስማቸው እንዲጠቀስ ያልፈቀዱን የህግ ባለሙያ ግለሰቡ እኛ ዘንድ እየለም አልታሰረም ሲል ፖሊስ ከተናገረ ማህበራዊ ሚዲያው ደግሞ ከወገቡ በላይ ራቁቱን የሆነ ሰው የፍጥኝ ታስሮ ይዞት ነበር ከተባለ ሽጉጥ ጋር መያዙን የሚያሳይ ምስል ሲንሸራሸር ነበር። ግን ፈረሰ ቢባልም ጉዳዩ የባልና ሚስት ጉዳይ ሆኖ ሳለ ራቁቱን አድርጎ ፎቶ አንስቶ ፖሊስ ይዞታል ብሎ ለማመን ይከብደኛል ሲሉ ነግረውናል። በተለያዩ ጊዜ በፖሊስና የጸጥታ ተቋማት አሰራር ላይ በአንዳንድ አባላት ምክንያት የሚስተዋሉ ግድፈቶች መኖራቸውን በማስታወስ አቧራ ለማስነሳት የወደዱ ይህ አጋጣሚ ፈሽታ ሆኖላቸው እንጂ በዳይ ነው የተባለውን ሰው ፖሊስ ቢይዝ እንኳን እንዲህ ባለ ሁኔታ ያዘው ብሎ ለመናገር በግሌ ይከብደኛል። ምክንያቱም የአንድ ቤተሰብ ችግር ለዚያውም ህጋዊ ውክልና ሰጥቸው ነበር በተባለ ሰው ላይ እንዲህ ያለ የሰብአዊ መብት ጥሰት በሚታይበት ሁኔታ ተያዘ ለማለት ችግረኛል ሲሉ ሐሳባቸውን አጋርተውናል። ይህ ተያያዘ የሚለው መረጃ ከተሰራጭ በኋላ ደግሞ በዳይን የተባለው ግለሰብን እናውቀዋለን የሚሉ ባልንጀሮችም ዘመዶችምን እያሉ እናውቀዋለን ያሉትን መረጃ ሲመሰክሩና በተቃራኒው አቤት ባይ ወይም ተበደልኩ ያለችውን አትሌት ገለቴ ቡርቃ ላይ ጣታቸውን ሲቀስሩ ተስተውለዋል። አንዳንዶችም ሚዲያው የአንድ ወገንን ብቻ አስተያየት በማቅረብ እውነት በድል ሀሎይ ተብሎ ባልተጠየቀበት ሁኔታ ሀሳቡ ታፍኗል በማለት የሆነ ሁሉ የደቦ ውሳኔ ነው በማለት ሲናገሩ ተደምጠዋል። ያም አለያ ግን ሞርስ ዜና ወደ እናንተ አድማጭ ተመልካቾቻችን እስከደረሰበት ሰዓት ድረስ የተበደል ኩባይ አትሌት ገለቴ ቡርቃ የቀድሞ ባለቤቷ በፖሊስ ቁጥጥር ስር ዋለ የተባለውን መረጃ የአዲስ አበባ ፖሊስ እኔ ዘንድ የለም፣ አልታሰረም የሚለው መረጃ ብቻ እየተረጋገጠ ሆኗል። ዶክተር ደብረ ጽዮን ከጎረቤት ሀገራት ጋር በመጣመር ጦርነት ለመግጠም እየተዘጋጁ ባለበት ሰዓት ከእነርሱ የተረፈውን ታጣቂ ይዘው ጫካ የገቡ ጀኔራል መኖራቸው ተሰማ። ህወሓትን ተቃውሜ ነው ያሉት የትግራዮች ጀኔራል ለማደራጀት እና የህብረት ትብብር ለማድረግ ይዤ ጫካ ገባሁ ያሉት አራት ክፍለ ጦር መሆኑን እሳቸው ይናገሩ እንጂ አራት ክፍለ ጦር ስለመሆኑን ቆጥሬ አየሁ ወይም እሰማሁ ያለ ገለልተኛ ወገን የለም። ህወሓትን በመቃወም የትጥቅ ትግል ውስጥ ገባሁ ያሉት ብርጋዴር ጀነራል ገብረ እግዚአብሔር በየነ ለትግል በረሃ ወረድኩ ከማለታቸው በዘለለ ጅማሪያቸው ከየተኛው ጫፍ እንደሆነ ያሉት ነገር የለም። አዲስ ነገር ለመፍጠር ወደ በረሃ መውረዳቸው ነው። ከፓርቲ ነፃ የሆነ ኃይልና ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀስኩ ነው ያሉት ብርጋዴር ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ መለለስ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ ም አንስቶ መሆኑን አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። በዚህኛው ክፍለ ዘመን የጠመንጃ ትግል ያዋጣል ብለው ያስባሉ ወይ ብሎ ቢቢሲ ትግርኛ አልጠየቃቸው። የመተኮስ የመተኮስ አንደኛው ክንፈጣቱን ቃታ ላይ አድርጎ እየዋል ያድራል። እርሱ ነው የምትገጥሙት ወይንስ ትግሉ ማንን ለማንበረከክ ነው የሚል ጥያቄ አልተነሳው። ጀነራሉ በስም ጠቅሰው ተዋግተው ስለሚያንበረክኩት የወዳኛው ጫፍ ወገን ያሉት ነገር አልነበርም። እንደው በደፈናው ብርጋዴር ጄኔራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነት ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም ግን ብለዋል። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከረነት የለንም አናደርገውም በማለት ለመናገራቸው፣ ዛሬ ከጎረቤት አገር ወታደሮች ጋር ተጣምሬ የውጊያ ሱሴነው እወጣለሁ የሚለውን በደብረጾና በናመንጀሮ ነው የሚመራውን ቡድን እንደሚገጥሙ ፍንጭ ሰጥተዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪ አይከተሙ ተብለው የተጠየቁት ጄነራሉ እኔ ኢንተርናሽናል ጄነራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጥሩት። ዜና አረፍትም አንጋፋውና ዝነኛው እግር ኳስ ተጫዋች ሙልጌታ ከበደ ወለየው ህይወቱ ማለፉ ተሰማ። ዝነኛው የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ተጫዋች የነበረው ሙልጌታ ከበደ ህይወቱ ያለፈው ዛሬ ሰኔ አራት ቀን 2017 ዓ ም መሆኑ ታውቋል። ባለፉት ወራቶች የጤና እክል ካጋጠመው ደዌ ለመፈወስ በቤተዛታ ሆስፒታል ህክምናውን ሲከታተል የነበረው ሙሉጌታ ከበደ በህክምና ላይ እያለ ህይወቱ ማለፉ ሰምተናል። ከምንጊዜም እምርጥ ኢትዮጵያውያን የፊት መስመር ተጫዋቾች መካከል አንዱ የነበረውና የቀድሞ የኢትዮጵያ ብሔራዊ ቡድን ኮከብ ሙሉጌታ ከበደ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በድንቅ ብቃት ተጫውቶ አሳልፏል። በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ በነበረው ቆይታ አምበል ሆኖም መጫወት የቻለ ድንቅ ተጫዋች ነበር። በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በመጫወት የሚታወቀው ሙልጌታ ከበደ ወለየው የቀብር ስነስርዓቱ ኮልፌ በሚገኘው የሙስሊም መካነ መቃብር በነገ ዕለት የሚፈጸም መሆኑን ቤተሰቦቹ ለፋና ዲጂታል ገልጸዋል። በ97 እና 8ዎቹ በኢትዮጵያ እግር ኳስ ውስጥ በኮከብነት ያበራው አንጋፋው ሙልጌታ ከበደ በኢትዮጵያ እግር ኳስ እስካሁን ከታዩት ድንቅ ተጫዋቾች አንዱ ነበር። ለመላው የእግር ኳስ ቤተሰቦች፣ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሙያ ባልደረቦቹ መጽናናት እንዲሆን የሞርስ ባልደረቦች እንመኛለን።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 የኡጋንዳ መንግስት ከአዲሱ የፈረንጆቹ ዓመት መግቢያ ጀምሮ የኤርትራ ዜጎች ለጥገኝነት አመልካቾችም ፈቃድ መስጠት ከልክያለሁ አለ። የኡጋንዳ መንግስት ከአዲሱ የፈረንጆቹ ዓመት መግቢያ አነስቶ ለኤርትራ ዜጎች የቪዛ አገልግሎት ያቋረጠ መሆኑን በማስታወስ የጀመረው ዘገባ ከእንግዲህ በኋላ ደግሞ ዜግነታቸው ኤርትራዊ ለሆኑ ሰዎች የሚያቀርቡትን የጥገኝነት ጥያቄ ማመልከቻ አልቀበልም ብሏል። የዩጋንዳ መንግስት ለጥገኝነት ጥያቄው መከልከል ምክንያቴ ያለው በህገወጥ የሰዎች ዝውውር፣ አደገኛ እጽ ዝውውር፣ እንዲሁም በወንጀል የተገኘን ገንዘብ ህጋዊ አድርጎ የማቅረብ ወንጀል ላይ በስፋት ተሰማርተው አግኝቻቸዋለሁ በሚል ነው። የዩዌሪ ሙሴቬኒ የመንግስት ጉዳዩን በይፋ ከመግለጽ ተቆጥቦ የቆየ ቢሆንም፣ አሁንም በመንግስታዊ ቢሮክራሲ አማካኝነት የቪዛ ክልከላና የጥገኝነት ምዝገባ እንዲቋረጥ ማድረጉን ለማወቅ ተችሏል። ጋዛ በጋዛ የተደረጉት እናቶች እንዳመለከቱት ከ90 በመቶ በላይ በጋዛ የሚገኙ ትምህርት ቤቶች ወድመዋል መባሉ እና የጋዛ ነዋሪዎች ማንነትን የሚገልጹ እንደ ባህልና የእምነት ቦታዎችን እንዲሁም ትምህርት ቤቶችን በማጥፋት ዓለም አቀፍ ገለልተኛ የምርመራ ኮሚሽን እስራኤልም ተጠያቂ ማድረጉ ተዘግቧል። የተባበሩት መንግስታት የዓለም አቀፍ ገለልተኛ የምርመራ ኮሚሽን ይዞት በወጣው ሪፖርት እስራኤል የፍልስጤማውያን ማንነት ከምድር ለማጥፋት እንደ ትምህርት ቤቶች እና የሃይማኖት ተቋማት ላይ የጥፋት ወንጀል እያደረሰች ነው ብሏል። ከዚህ በፊት ኮሚሽኑ ባወጣው ሪፖርት እስራኤል በጋዛ ግጭት ወቅት የሴቶችን የጤና መጠበቂያ ተቋማትን ስልታዊ በሆነ መንገድ በማጥፋት ፍልስጤማውያን ላይ የዘር ማጥፋት ድርጊቶችን ፈጽማለች በማለቱ የእስራኤል ጠቅላይ ሚኒስትር በንጃኒ ነታንያሁ ሪፖርቶቹ አድሎ እና ፀረ ሴማዊ ናቸው በማለት ወቅሰዋል። በዚህ ምክንያት እስራኤል ከኮሚሽኑ ራሷን ማግለሏን ጠቅላይ ሚኒስትሩ ሲያስታውቁ የኮሚሽኑ ሊቀመንበር የነበሩት የቀድሞ የተባበሩት መንግስታት ድርጅት የሰብዓዊ መብት ከፍተኛ ኮሚሽነር ናቪፒ ላይ እስራኤል በጋዛ ውስጥ እያደረሰችው ያለው ጉዳት እየጨመረ መምጣቱን እያየን ነው ሲሉ ተናግረዋል። ኮሚሽኑ በትምህርት ተቋማት፣ በሃይማኖታዊ እና ባህላዊ ቦታዎች ላይ የተፈጸሙ ጥቃቶችን የመረመረ ሲሆን በምርመራውም ዓለም አቀፍ ሕጎች መጣሳቸውን አረጋግጫለሁ ማለቱን ሮይተርስ ዘግቧል። ሞስኮ ሩሲያ በዩክሬን መዲና ኪየቭ እንዲሁም በኦዲሳ በሚገኝ ሆስፒታል ላይ ከፍተኛ የተባለ የድሮን ጥቃት ማድረሷ ተሰማ። በጥቃቱ ሁለት ሰዎች ህይወታቸው ሲያልፍ አስራ ሁለት ሰዎች ደግሞ ጉዳት ደርሶባቸዋል ሲሉ የከተማው ከንቲባ አስታውቀዋል። በኦዲሳ የደረሰው ጥቃት የህክምና ማዕከላትንና መኖሪያ ስፍራዎችን ኢላማ ያደረገ መሆኑንና የድሮን ጥቃቱ ሩሲያን ዩክሬን ላይ ሰኞ ልት ካደረሰችው ጥቃት በኋላ በድጋሚ የደረሰ ሲሆን ዩክሬን ከሰሞኑ በሩሲያ ላይ ላደረሰችው ጥቃት የመልስ ምት መሆኑን ክሬምሊን አስታውቋል። የኪየቭ ወታደራዊ አስተዳደር ኃላፊ በተለያዩ ቦታዎች ላይ የደረሱ ጥቃቶች በድንገት የተከሰቱ መሆናቸውን እና በጥቃቱ ጉዳት የደረሰባቸው ዜጎች የሕክምና ድጋፍ እያገኙ መሆናቸውንም አስታውቀዋል። አሜሪካ ፕሬዚደንት ዶናልድ ትራምፕ ባለፈው ሰኞ አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ ሁለት ሺ የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገለጹ። ፔንታጎን ዶናልድ ትራምፕ ተጨማሪ ሁለት ሺ የብሔራዊ ዘብ እና ሰባት መቶ የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካው ፕሬዝደንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ ሳምንት ሊሞላው ነው። ትራምፕ ከዚህ ቀደም ያሰማሯቸው ሁለት ሺህ የብሔራዊ ዘብ አባላት የፖለቲካ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳዳሪ ጋቪን ኒውስኮም እና የኤልኤ ከንቲባ ካረን ባስ የአካባቢ ፖሊስ ተቃውሞ ሰልፈኞቹን መቆጣጠር ይችላል ብለው ተከራክሩ። የአሜሪካ ወታደሮች በሀገር ውስጥ ህግ ማስከበሩ ሲሳተፉ ማየት የተለመደ አይደለም። የአሜሪካ ባህር ኃይል ወታደሮች በሀገር ውስጥ የሚሰማሩት እንደ አደገኛ አውሮ ነፋስና የሸበር ጥቃቶች ሲደርሱ ነው። የአሜሪካ ወታደሮችን ለአገሪቱ ስርዓት ማስከበር ማሰማራት እጅግ በጣም አልፎ አልፎ የሚወሰድ እርምጃ ነው። ፔንታጎን ጋር ሰኞ ሁለት ሺህ የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮችን ቁጥር ወደ አራት ሺህ ከፍ ያደርገዋል። ትራምፕ በህገወጥ መንገድ በሀገሪቱ የሚኖሩ ሰዎችን ለማስወጣት እንዲሁም የአሜሪካና የሜክሲኮ ድንበርን ለመዝጋት ቃል በመግባት ቢያንስ በቀን ሶስት ሺህ ሰነድ አልባ ሰዎችን በቁጥጥር ስር ማዋል ግብ አስቀምጠዋል። ተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሸር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳቸው የኢትዮጵያን ሰላም የሚያናጋው ስድሳ በመቶ የኢትዮጵያ ሀብታም ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው፣ አትሌት ገለቴ ቡርቃ በትዳር አጋሯ ተበደልኩ ማለቷዋን ተከትሎ የቀድሞ ባለቤቷ ታሰር የተባለው ሀሰት ነው መባሉ፣ ከነ ዶክተር ደብረጽዮን የተረፈውን ታጣቂ ይዘው ጫካ የገቡ ጀነራል ስለመኖራቸው ከአገር ውስጥ ከውጭ የኡጋንዳ መንግስት ለኤርትራ ዜጎች ጥገኝነት አመልካቾች ፈቃድ መስጠት ክልክል ያለው ማለቱ፣ ሩሲያ በዩክሬን መዲና ኪየቭ እንዲሁም በኦዴሳ በሚገኘው ሆስፒታል ላይ ከፍተኛ የተባለ ድሮን ጥቃት ማድረሷ፣ ለሎስ አንጀለስ ተቃውሞ ተጨማሪ 200 የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት መግለጻቸው የተመለከተ መረጃ ወደ እናንተ አደረሰን። ከዜናው ጋር ኢዮ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ ሲደርስ ከነበረው የዕለተ ረቡዕ የሞርስ ዜና የስካሁኑ ነበር። የፊታችን አርብ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።